ስለ ጸባይ ሰናይዋና መልከ መልካሟ ናርዶስ አዳነ አሰፋ ከሰሞኑ በጋብቻ ልትጣመር እንደሆነ በሰፊው እየተዘገበ ይገኛል። ምንም እንኳን ናርዲ ከዚህ በፊት አግብታ ቢሆንም ነገር ግን ደግሞ ለሁለተኛ ዕድል መዘጋጀቷ ታውቋል። አጠቃላይ ስለ ናርዲ የፍቅር ሕይወትና ሥራዎቿ ላይ የምንላችሁ ነገር ይኖራል። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። በዲላ ከተማ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረገነት ቅዱስ ሚካኤል ወቅድስተ ማርያም ቤተ ክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀት ሰጥቷታል፣ ለቅኖች ምስጋና ይገባል በማለት። ከ15 በላይ ፊልሞችን ሰርታለች። በትግራይ አካባቢ በጦርነት ለተጎዱት ወገኖች ገንዘብ አሰባስባ ሰጥታለች። በንግዱ ላይም ቢሆን አለችበት። የጽዳት ዕቃዎችን የሚያከፋፍል ድርጅትም አላት። በአንድ ወቅት ሚስ ሐዋሳ ተብላ አሸናፊም ነበረች። በጌዲዮ ዞን ዋና ከተማ ዲላ ከተማ ውስጥ የተወለደችው ናርዲ ሐዋሳ ከተማ አድጋለች። እናትና አባቷ በፍቺ ምክንያት አብረው ባለመኖራቸው ምክንያት እናቷ ጋር የማደግ እድል ነበር የገጠማት። ይሁንና ወላጅ እናቷ ብዙ ውጣ ውረዶችን በማየት ነው ያሳደጓት። ናርዲም ውለታዋን ሳትዘነጋ እናቷን ከክፍለ አገር ወደ አዲስ አበባ በማምጣት እየጦሮቻቸው ትገኛለች። ለእናትና ሀገር ይሄንን አደረግኩኝ ባይባልም አብራኝ መኖሯ ግን እረፍቴ ነው ትላለች። ሐዋሳ ሜዲስን ለመማር ዩኒቨርስቲ ብትገባም በአንዳንድ የግል ምክንያቶች መጨረስ አልቻለችም። ገና የመጀመሪያ ዓመት ላይ ነበር ያቋረጠችው። ከዛ በኋላ አዲስ አበባ ሥራ ለመፈለግ ብዙ ቦታዎችን ዞራለች። ሆቴሎችን ጭምር እንዲቀጥሯት ደጅ ጠንታለች። ይሁንና ኢትዮላብ የተባለ ድርጅት ላይ በአንድ ጓደኛው አማካኝነት ትቀጠራለች። ድርጅቱ የሙዚቀኞችን ሥራዎች እየተቀበለ ሼር የሚሰራ ነበር። ከሚመጡ ሙዚቀኞች መካከል ታምራት ደስታ አንዱ ይሆናል። ታሚም ይችን መልከ መልካም ሲመለከታት የሙዚቃ ቪዲዮ ላይ እንድትሰራለት ይጠይቃታል። ናርዲም በሐሳቡ ትስማማለች። ልጀማምረኝ ነው የተሰኘ ሙዚቃ ላይም ሞዴል ሆና ትሰራለች። ከዛ በኋላ ነበር የናርዲ የጥበብ ሕይወቷ ፈር መያዝ የጀመረው። ስለ ታምራት ደስታም በአንድ ወቅት ተጠይቃ ስትመልስ ታሜ ትክክለኛ ወዳጅ መካሬና ጥንሰው ነበር ብላለች። ከ15 በላይ ፊልሞችን ብትሰራም ይበልጡን ከሕዝብ ጋር ያስተዋወቃት ስራዋ ግን ትርታ የሚለው ተከታታይ የቴሌቪዥን ስራዋ እንደሆነ ትናገራለች። ፈላሻው ነፃ አውጪ፣ ሚስት፣ ጨርሰናል የመሳሰሉት ፊልሞቿም በፊልም አፍቃሪያን ዘንድ እንድትታወቅ አድርጓታል። ቀደም ሲል አቋርጣ የነበረውን ትምህርቷን በድጋሜ ተመልሳበት በከፍተኛ ውጤት እንደተመረቀች ታሪኩ ያስረዳል። አንባቢና በተለያዩ ሀሳቦች ዙሪያ አስተያየቶችን የመስጠት አቅሙ እንዳላት ይነገራል። የማያልፉ የሚመስሉ ጊዜያቶችን በጥንካሬ አሳልፋ ዛሬ ላይ ደርሳለች። ስኬቷን ራሷ ብቻ አረክታ የተጠቀመች አይደለችም። ሚዲያ ላይ ስሟ በተደጋጋሚ አይጠራ እንጂ ብዙ የድጋፍ ስራዎችንም ትሰራለች። ለቃለ መጠይቅና በየሚዲያው እየወጣች ስለ ራሷ መግለጽ የማይመቻት ናርዲ በርካታ ፕሮዲውሰሮችና ዳይሬክተሮች አብረዋት ለመስራት የምትመች ጸባይ ሰናይ ናት ይሏታል። ጓደኞቿም ቢሆኑ ጨዋና ስራዋን አክባሪ ናት። ሰዓት መሸራረፍ፣ ዝነኛ ነኝ ብሎ መመጻደቅ በፍጹም አትችልበትም። መነሻዋን አትዘነጋም። አዲስ ነገር ለመማር አታመነታም። ብዙ የሚጠበቅባት ልጅ ነች። መልካም የህይወት አቅጣጫ መካሪም ነች ይሏታል። ተፈጥሯዊ መዝናኛዎችን አብዝታ የምትወደው ናርዶስ እንደ ብዙዎች ዱባይ በመሄድ በቅንጡ ሆቴሎች ላይ የተገላለጠ ልብስን በመልበስ ፎቶ እየተነሳች በማህበራዊ ሚዲያ ላይ ማጋራት በፍጹም አታስብም። ልደትዋን እንኳን ተሰብስበው በማክበር እንደሚያከብሩት ስታደርግ አትታይም። በሀገራችን ከሚገኙ ምርጥ ሴት ሀብታም አርቲስቶች መሃል አንዷ የሆነችውን አርዲ የግል የፍቅር ህይወቷን በድብቅና በምስጥር እንደምትመራ ይታወቃል። ምንም እንኳን ብዙ በአርቱ ውስጥ ያሉ ወዳጆች ቢያውቁም አብዛኛው የሀገራችን ኗሪና አድናቂዎቿ ግን ስለ ፍቅር ሕይወቷ አያውቁም ብንል ሀሰት አይሆንም። ይሄ ደግሞ የእሷ ምርጫና ገና ብዙ መስራት አለብኝ ከሚልና ከአስተዳደግ ጋር ተያይዞ የመጣ መልካም ባህሪ ነው እንጂ ናርዲ እዛም እዛም የሚል ማንነት ኖሯት አለመታየትን መርጥ አይደለም። ጥር 30 2013 ዓ.ም በስካይላይት ሆቴል ድል ባለ ሰርግ አግብታ ነበር። ወቅቱ የኮሮና ወቅት ስለነበር ብዙ አቴንሽን ባያገኝም አንጋፋ አርቲስቶችን ጨምሮ የሙያ አጋሮቿ የታደሙበት ቀላል የማይባል ፕሮግራም መደረጉ ግን እሙን ነው። ባለቤቷም በአዲስ አበባ ተወልዶ ያደገው ያሬት ሰለሞን ነበር። ስራውም በአንድ የግሌ ንጆ ውስጥ ተቀጥሮ ማርኬቲንግ የሚሠራ ነው። ተውቃቸው የጀመረው ድግሪያቸውን በመማር ላይ ሳሉ እንደነበር በሸገር ሬዲዮ ላይ ናርዲ ስትናገር ተሰምተዋል። ይሁንና ግን የዘመናችን ክፉ የትዳር መንፈስ በመካከላቸው ስለገባ ትዳሩ ሊቀጥል አልቻለም። ለምን ያህል ጊዜ አብረው በጋብቻ እንደኖሩ በቂ መረጃ ባናገኝም መለያየታቸው ግን እውን ሆኖ አሁን ላይ ናርዲ ለሌላ የትዳር ህይወት መዘጋጀቷ ታውቋል። የውቅያና ሽምግልና ወቅት አልፎ የጋብቻ ቀንም ተቆርጦለታል። ይሁንና ግን ወትሮውንም ስለ ግል ህይወቷ ቶሎ መግለጽ የማትወደውን ናርዲ የአዲሱ ባሏን ማንነትና ምንነት መሸሸጉን መርጣለች። እኛም ያልፈለገችውን በግድ አስሶ ለሚዲያ ማጋራቱ መልካም ነው ብለን ስላላመንን እንደ አድናቂና መልካም እንደሚመኝላት ሰው ይመችሽ፣ ፈጣሪ ያሰብሽውን ያሳካልሽ ለማለት ፈቀድን። ለናርዲ ምርጥ የሆነው ሁሉ ይገባታል። የመወደድ ጸጋ አላት። ይሄ ደግሞ ዝም ብሎ የሚገኝ አይደለም። አንዳንድ ጊዜ ፈጣሪ ሲሰጥ ለሰው ምክንያቱን እንኳን መግለጽ ይሳነዋል። ዝም ብሎ ትመቸኛለች ብሎ ከማለፍ ውጪ የናርዲም እንዲሁ ነው። ትመቸናለች። ከመጀመሪያ የትዳር ተሞክሮዋ በመማር የተሳካ የፍቅር ጉዞ እንደሚሆንላት እምነት አለኝ። በጭምጭምታም ቢሆን እንደሰማነው ስርዓተ ጋብቻው የሚሆነው በቁርባን ነው። ይሄ ማለት የጋብቻ መግቢያ በሩን ተረድታለች ማለት ነው። እርግጥ ነው አሁን አሁን በተክሊልም ተጋብተው ሲፋቱም ሲጋደሉም ተመልክተናል። ቢሆንም በውስኪና ባሸሸ ገዳሜ ከመጋባት በስጋው ደሙ መጣመር የሰማይና የምድር ያህል ርቀት አለው። እርግጠኛ ነኝ የብዙ ሰው የትዳር ሕይወት የሚከሽፈው ስለ ትዳርና ጋብቻ በቂ የሆነ ግንዛቤ አለመረዳትን ባለመቻል ነው። ቤተ ክርስቲያን ደግሞ ስለ ጋብቻ በቂ የሆነ ግንዛቤን ታስጨብጠናለች። ጆሮ ላለውና ልብ ለሚል ጋብቻ የጋራ ስቃይ፣ የጋራ ደስታ፣ የጋራ ህመምና ሽረት ያለበት እንጂ ሲያመሻመመኝ ስሞት ግን አልሞትም የሚል ዓለማዊ ስሌትን ያነገብ አይደለም ለዚህ ስንዘጋጅ ሁሉም ቀላል ይሆንልናል ምድራዊ ፈተናዎችም አይገጥሙንም ምክንያቱም አላችን እስከ ሞት ነውና ብዙ ቤት ግን የቀለም ምርጫዬን አያውቅም ጓደኞቼን አታከብርልኝም በመባባል መነሻና መድረሻው በማይታወቅ ስሌት ክቡር የሆነውን ጋብቻ በመናድ ከአንዱ ወደ አንዱ ይዘለላል ናርዲ በድጋሚ ያሰብሽው ይሳካልሽ የተደገብሽው ፈጣሪ ይሸልምሽ እንላለን። መልካም ቆይታ